ለሌሎች ወገኖች ንስሐ መግባት ይቻላል ወይ? ቀኖናቸውን ማገዝ ወይም መጋራት ይቻላል? አንዳንድ ጊዜ ሰዎች ሊቆርቡ ሲሉ አባቶች ቀኖናቸውን ለሌሎች ሰዎች እንስገድላቸው፣ እናግዛቸው ሲሉ ስለተመለከትኩ ነው። እዚህ ላይ ያለው ነገር ቢብራራልን። ንስሐ ይሰጣል የነፍስ አባት። ያ የተቀበልነው ንስሐ አጋዥ ያስፈልጋል ወይ ያስፈልግበት ሁኔታ አለ፣ ማያስፈልግበት ሁኔታ አለ። ለምሳሌ አገርን ድንበርን የሚያጠፋ አንድ ባዕድ ወታደር ወደ ሀገራችን ቢገባ ያ ወታደር ደግሞ ከነፍስ አባቱ መጥቶ ንስሐ ቢገባ የመጣው ሳይሆን የሚሟገተው ማለት ነው። የኛ የሆነው ወታደር ንስሐ ቢገባ እኔ ጠላት ድንበር እየጠበቁ ስለሆነ ይጸልዩልኝ ብሎ ቢሄድ አገር እያስከበረ ሃይማኖታችን ቤተ አምልኮችን እንዳይዘጋ እንዳይደፈን እያደረገ እየታገለ ስለሆነ ያለ ስለዚህ ለዛ ሰው ሊጾሙለት ሊጸልዩለት ይገባል። ይህ መጽሐፍ ቅዱሳዊ ነው። ክሪዮስ የሚባል አንድ ንጉስ ነበረ። የፋርስ ንጉስ ነው። በፋርስ ነግሶ መጥቶ እስራኤልን እኔ ነኝ መመራችሁ መቆጣጠራችሁ ብሎ ያምጽባቸዋል። እስራኤላውያን ያኔ በሮም ግዛት በቀኝ ወድቀው የነበረበት ዘመን ነበር እና መጨረሻ ላይ በሮም ህርቃል የሚባል ንጉስ ነግሶ ነበረ እና ኪርያስ የሚባለው ንጉስ መጦ ገፋን፣ የምናደርገው ጠፋን፣ እባክህ አጥፋለን ብለው ለልመና ሂደው ሰው ግደልልን ይሉታል። ሮማዊው አንተ እንድትመራን ሲባል እሻ አለና በሆነ ወቅት ሮማዊው በእግዚአብሔር ያመልክ ነበረ። በተለይ ህርቃል በእግዚአብሔር ከሚያመልኩት ነገስታት አንዱ ነበር። ይሄ የሚደረገው በ614 ዓመተ ምህረት ነው ወይም የዛሬ 1400 ዓመት ታሪክ ነው የምነግራችሁ። ከቃል ጋር ናችሁ? እየያዛችሁ ነው? እየሰማችሁ ለመያዝ እየሰማን ነው። ጥሩ። እሱ ድንቅ እና ያ ሂዶ ህዝቡ ተሰብስቦ ድምፅ ሲነግረው ነብሳት ትግደን የሚል ህግ አላቸው አይደል? በእናንተ ብሎ ግብረ መልስ ይሰጣል። ግድ የለም አገራችን ሊያጠፋ ሊወር የመጣ ስለሆነ ነፍስ የገደለ እድሜ ልክ ይጹም ስለሚል ምን ሲላቸው የአንተን እድሜ እኛ ተካፍለን እንጹምልህ ብለው ነገሩት። ያንጉስም ንጉስም አስወገደላቸው፣ ድል ነሳላቸው። ከዛ በኋላ ህዝቡ የእርቃል እድሜ ስንት ይሆናል ብለው ገምተው ስንት አመቱ እንደነበረ አላውቅም እሱ አንቡ ደግሞ ቀሪው ያኔ ቀረውን ዕድሜውን ግን ተካፈሉትና፣ ሳምንት ሳምንት ደርሷቸው ጾመውታል። አሁንም እኛ እኮ የጾምነው ጾመ ሕርቃል ብለን የጾም ነው አንዱ ሳምንት የአብይ ጾም መግቢያ ለሕርቃል ነው የጾምንለት እንጂ የጌታ ጾምማ የሚጀምረው ቅድስት ከሚለው ጀምሮ ነው። ገብቷችኋል? የጌታ ጾም ምን ከሚለው ጀምሮ ነው? ቅድስት። አንዱ ሳምንት ምኑ ሆነ አልኳችሁ? ለሰው ነው የጾም ነው። ለሕርቅ ለሚባለው የሚባለው ሰውዬ ይህ ፍቅርን ክርስቶስ ፍቅርን አይቶ ፍቅር አገብሮት እንዲያደርግ። ስለዚህ እንደዚህ ያላለ በውትድርና ዓለም ላለ በጽኑ ደዌ ለተያዘ መጾም ለማይችል ለደከመው ሰው መጾም ይቻላል። እግዚአብሔር አንደኛ ሰውየውን ስለወደድነው ነው የጾምንለት፣ ስለ ፍቅር ብሎ ይቅር እንዲለን እንዲመራል። በሁለተኛ ደረጃ ያንን ጾም ስንጾምለት ለዛ ግለሰብ ያ ሰው የእግዚአብሔርን ቤት አጥብቆ እንዲይዝ በክርስቶስ የንስሐ መስመር እንዲተሳሰር አድርገነዋል። ለምን ከተባለ ቢያቅተው እንኳን የሚጾምለት ክርስቲያን እንዳለ ያምናልና ነው መልሱ። ስለዚህ ይቻላል፣ አንዱ ለአንዱ አግዞ መጾም ይቻላል። ነገር ግን አንዳንዴ ቁማር የሚመስል ጾም አለ። ከኔ ጋር ናችሁ? የቃሉ ጋር ናችሁ? እኔ ጋር ነው። ቁማርም የሚመስል ያልኳቸው፣ አንዴ የነፍስ አባት ልጆች ጾሙ ብሎ ጾም አዟቸዋል። እሺ ብለው እየጾሙ ሶስት ሰዓት ላይ ምግብ መብላት ፈለጉ። ቢያንስ እስከ ስድስት ጽሙ ብሏቸዋል ነፍስ አባታቸው እና ሶስት ሰዓት ሲርባቸው ጓደኛውን ስንት ሰዓት ነው ይለዋል። ሶስት ከእኔም ሶስት ብሏል። አበያሉ እስከ ስድስት ስለሆነ ሲደመር ስድስት ነው አንጣ አቅርብ እንብላ አለ ይባላል እንዲህ አይነት ፍልስፍና አለ። ያን የምንፈላሰፍበትን የፈጠረው እግዚአብሔር ስለሆነ ይፈርዳል። መጾም ለማይችል አደጋ ላይ ላለ በጣም በብዙ ምክንያት እንደ ነፍስ አባቱ የሚበየን ውሳኔ የሚሰጥበት ሆኖ በእንደዛ አይነት ውስጥ የሚደረግ ነው እንጂ ምሉ ጤና ኑሮን፣ አይ እኔ መጾም ስለማይመቸኝ እንካይችን ብር ያዝና በልጾም ብሎ መምጣት ይተገቢ አይደለም። እንዲሁም ቅዱስ ዮሐንስ አፈወርቅ ድሃን ንስሐ ስትሰጠው መጽውት ብለው ይላል። ሀብታምን ደግሞ ጹም ብለው ይላል። ሁለቱም ጭንቅ ስለሆኑ፣ ለድሃ ብር ጭንቅ ነው፣ ለሀብታም መጾም ከባድ ነው። ገልብጠ ስጠው ይላል። በለለን እንድንቸገር በለለ አድርግ ነው የሚባለው። ስለዚህ እንደየ ሁኔታው ውሳኔ ይሰጣል። ጾም ሊጾም የዛን ሰው ንስሐ መካፈል የሚቻልበት ግን በነፍስ አባት ሊወሰን የሚችል እንደየ ክብደቱ እየታየ የሚሰጥ ነው እንጂ ዝም ብሎ አንተም ጹ ለምሳሌ እኔ አሁን ሀያ ቀን የነብስ አባቴ ቢሰጠኝ፣ አንድ ወንድም ቢኖረኝ አንተ አስር ቀን ጹምልኝ እኔ አስር አድርገን። ስለዚህ የዛሬ 20 ቀን ነበር መበላ አንተ ከጾምልኝ የዛሬ አስር ቀን ወደ ስግ መለሳለሁ። ይሄ ፍልስፍና ይባላል። ይሄ ደግሞ